ውድና የተከበራችሁ ተመልካቾች ይህ ቤት እንግዲህ ሙሉ ፊኒሽንጉ ካለቀ በኋላ ምን ያህል ብር ወሰደ የሚለውን መረጃ አቀርብላችኋለሁ። ባልኩት መሰረት እንግዲህ ዛሬ ይዤላችሁ ቅርብ ያለው ቤቱ እንደምትመለከቱት ይህ ሳሎኑ ነው። ሳሎኑ ላይ ያለው ዲዛይን ይህንን ይመስላል። አምፖሉም እንደዚህ ተገጣጥሟል። ቲቪ ስታንድም በምታዩት መልኩ ቲቪ ስታንድም ተሰርቶለታል። እንግዲህ ግርግዳውን በሚያምር ሁኔታ ቻክ ተሰርቶ እንደዚህ ፏ ብሏል ማለት ነው። ማንሻ አላ ተባረከ ራህማን። እንግዲህ ስኮትላይቶችም ሻዶ አምፖሉ የምታዩት ነው። ሳሎኑ ላይ ያለው እንግዲህ ይህን ይመስላል። ግርግዳውም እንግዲህ የሲልኮት ቀለም ሳይቀር ተቀብቷል፣ ያብረቀርቃል እንደምትመለከቱት ግርግዳውን እንግዲህ በቀላሉ መወልወል ማጠብ የሚችሉ ይሆናል። ይህ ቤት እንግዲህ እያንዳንዱ እስኪ በማቴሪያል ደረጃስ ምን ያህል ማቴሪያል ወስዷል? ቤቱ እንግዲህ ካስታወሳችሁት ፈርሶ እንደ አዲስ የተሰራ ቤት ማለት ይቻላል። ማለት ለማንኛውም የዚህን ቤት እንግዲህ ሙሉ ፊኒሽንጉን ወደ እናንተ የማቀርብላችሁ ነው የሚሆኑ። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደተናችሁ ዳብ ዳላህ ቤተሰቦች ሁሉ ሰላም ሁሉ መልካም ከነጋ አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁ በሰላማችሁ ይብዛልኝ። ውድ ተመልካቾች መግቢያ ላይ እንደነገርኳችሁ ይህ ቤት እንግዲህ ሙሉ ለሙሉ አልቋል። ሙሉ ፊኒሽንጉ ማለት ነው። እንደምታዩት ቲቪ ስታንዱም በዚህ መንገድ ተሰራርቶ አምፖል ተገጥሞ፣ ስኮት ላይት፣ ሙሉ ፊኒሽንጉ እንግዲህ ቤቱ አልቋል ማለት ነው። እንግዲህ ለዚህ ቤት ምን ያህል ማቴሪያልስ ወሰደ? በብር ደረጃ ስንት ብር ጨረሰ? ይህ ቤት እንግዲህ ታስታውሱት ከሆነ በጣም አጭር ቤት ነበር። እንደውም ከላይ ተሸካሚ ነገር የለውም ተሸካሚ አስገራሚ እንደ አዲስ ገብቶለት ነው የተሰራው። ሙሉ ጥገና ተጠግኖ ነው እንግዲህ ይህ ቤት በዚህ መንገድ ያለቀው፣ አሳይቻችኋለሁ በቅር ማለት ነው። ይህ ቤት አጭር ቤት ነው ብዬ የምታስታውሱት ከሆነ ለማንኛውም እንግዲህ ሙሉ ፊኒሽንጉ ሲያልቅ ደግሞ አቀርብላችኋለሁ። ባልኩት መሰረት ይኸው ዛሬ ይዤላችሁ ቀርብ ያለሁኝ ይህ እንግዲህ የምትመለከቱት ሳሎኑ ላይ ያለው ዲዛይን ነው። አምፖሉም የሚገራርም የሆነ አምፖል ተገጥሟል። ሙሉ ማለት ነው። እንዲሁም መኝታ ክፍሉንም ደግሞ የማሳያችሁ ነው የሚሆነው። ስለዚህ ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሆኑ። ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም በአሁኑ ሰዓት ሶስት ክፍል ቤት እንደዚህ ግድግዳቻ ጅብሰን ኮርኒስ እና የውጭ ደግሞ ዙሪያ ፕላስቲክ አለው። እሱንም የውጭ ሁኔታ የማሳያችሁ ነው የሚሆነው ስንት ብር ወሰደ የሚለውን የምነግራችሁ ይሆናል። እዚህ ጋር የምትመለከቱት መኝታ ክፍል ላይ ያለው ዲዛይን ነው። መኝታ ክፍሉም እንግዲህ በዚህ ዲዛይን ተሰርቷል። አምፖሉም ሁሉም ነገር እንግዲህ የምታዩት የምታውትን ይመስላል እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። በሚያምር ሁኔታ ነው እንግዲህ መኝታ ክፍሉም የተሰራው። ቤቱ ትንሽ አጭር ነው እንጂ አሁን ላይ ስትመለከቱት የእንጨት ቤቱ ላይ አይመስልም። ይህ ቤት ሙሉ ጭቃው ወርዱ ነው ግርግዳው የተሰራው። ወደ 300 ኪስ ጅብሰም ነው የወሰደው ማለት ነው። ሶስት ክፍል ነው ነገር ግን ማቴሪያል በጣም ነው የወሰደው። ቤቱ አጭር ቢሆንም ማቴሪያል ወስዷል። ምክንያቱም ጭቃው ወርዷል ነው የሚላችሁ ማለት ነው። ስለዚህ የብዙ አመት የቆየ የሆነ አሮጌ ቤት ነው። አሁን ላይ ግን በሚያምር ሁኔታ ያ ቤት ነው። ለማመን እስኪያቅት ድረስ ፏ በተን ብሏል ማለት ነው። ማሻላ ተባረከላ ተምራ ታበር። እንግዲህ በምታወት መልኩ እንደዚህ ተገጥሟል ማለት ነው። ያለው ሁኔታ እንግዲህ የውስጡ የሳሎንና መኝታ ክፍሉ ያያችሁትን ይመስላል። ስለዚህ ወደ ወሰደው ማቴሪያል ንግባ፣ ና ስንትስ ብር ጨረሰ የሚለውን ደግሞ የምናይ ነው የሚሆነው ማለት ነው። ከጅብሰም ስንጀምር እንግዲህ ጅብሰም 300 ኪስ ጅብሰም ወስዷል። በ2 ከ80 በነበር ጊዜ ነው እንግዲህ የተገዛው፣ 84000 ብር ለጅብሰም ብቻ ወስዷል ማለት ነው። ሌላው ቃጫ ነው። ቃጫ 50 ኪሎ በ200 ብር፣ 10ሺ ብር። ሰጋቱራ 25 ኪስ በ400 ብር፣ 10ሺ ብር። የውጭ ሁኔታ እንግዲህ ውድ ተመልካቾች ይህንን ይመስላል። ከወደ ውጭ በፕላስቲክ የግቢዋ ደግሞ በጅብሰም ኮሬስና ዙሪያው የተሰራው ፕላስቲክም በዚህ መንገድ ነው ማለት ነው። የውጭ ሁኔታ ማገር ወደ አርባ ማገር በ180 ብር 7200 ብር። ቀለም የግድግዳ ቀለም ማለት ነው ሶስት ካርቶን ወስዷል፣ ወይም 12 ጋሎን በ1000 ብር በዲል ነው ማለት ነው። 12000 ብር ለቀለም ወስዷል። ይህ ቀለም ምንድን ነው? ከቀጥታ ከግድግዳው ላይ የተቀባ ቀለም ማለት ነው ያ ማለት የሲልኮትን አያካትትም ማለት ነው። ከዛ ላይ ነው ይህ ቀለም ከተቀባ በኋላ የሲልኮቱ ተደራቢ ነው። ከላይ ነው የሚደረበው። እሱን ደግሞ ከነ ፓውደሩ ቀለሙም አስራ ሁለት ሺ ብር ማለት ነው። ቀለሙ ብቻ 9500 ከዛ የፓውደሩ የምኑ ሲል 12000 ብር ይገባል። ስለዚህ ለሱ 12000 ሺ ብር 1.5 የመብራት ገመድ ሁለት ጥቅል በ1700 ብር 3400 ብር፣ 2.5 የመብራት ገመድ ሁለት ጥቅል በ2700 በ2700 ብር 5400 ብር ለ2.5 ማለት ነው። ሌላው 4.40 ሜትር በ60 ብር 2400 ብር፣ እነዚህ ለመብራት ገመድ የወሰዱ ናቸው ማለት ነው። ሌላ ውድ ተመልካቾች የስካቶላ 15 300 ብር ኮንዲት 30 ኮንዲት በ30 ብር 900 ብር ሶኬት 8 በ250 2000 ብር ማብሪያና ማጥፊያ በሲንግልም በዳብልም ሆኖ ማለት ነው። 10 በ250 2500 ብር አምፖል ጠቅላላ እንግዲህ የሻዶው የስኮትላይቱ ሙሉ በቃ መብራት ነክ እነሱ ጠቅላላ 60 ሺህ ብር ወስዷል ማለት ነው። ለዚህ 60 ሺህ ብር ሌላው ፕላስቲክ ነው ፕላስቲክ ከውጭ ያያችሁት ለዙሪያው ማለት ነው ለውጩ 24 ካሬ ፕላስቲክ ወስዳል በ520 ብር 12480 ለፕላስቲክ ሞራሌ ሁለት ሞራሌ በ1000 ብር አሁን በነገራችን ላይ ሞራሊ 1400 1500 ብር ገብቷል በጣም ነው የጨመረው ይህ እንግዲህ በፊት የተሰራ ስለሆነ በዚህ ዋጋ የምነገራችው ሁለት ሞራሌ 2000 ብር ወስዷል ሌላው የሚስማር ምናምን አለ እቃ ማጓጓዣ ምናምን እነሱ ጨምሮ ወደ 5000 ብር ወስዷል ማለት ነው። ውድ ተመልካቾች እንግዲህ ለዚህ ቤት አሁን ለጠቀስኩላችሁ ለመስራት የወሰደው ብር ወደ ብር ስን ቀይረው 300 ሺህ ብር ጨርሷል ማለት ነው። ሶስት ክፍል ነው። ነገር ግን እንዴት ይሄን ያህል ወሰደ ልትሉ ትችላላችሁ። ነገር ግን አሰራሩም የምትመለከቱት ነው። መጀመሪያም ላይ ስለዚህ ቤት ቪዲዮ ሰርችላችኋለሁ ታስታውስ ከሆነ ቤቱ ጭቃው ሙሉ ለሙሉ ወርዶ እንደ አዲስ የተሰራ ቤት ነው ማለት ነው። ስለዚህ ይህንን ማቴሪያል የወሰደው ለዚህም ነው ማለት ነው። ስለዚህ ቤቱ እንግዲህ አሰራሩ የምትመለከቱት ነው። ያ ቤት አይመስልም፣ እንቁጥቁጥ ብሏል። ማሻላ ተባረከላ አሰብ አስተያየታችሁን እንግዲህ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ውድ ተመልካቾች መሰራት ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። አሪፍ አርገን ሰርተን የምናስረክባችሁ ነው የሚሆነው። ቤቱ የሚያስፈልገውን ጥገና ጭምር እየተሰጠው ማለት ነው። እንዲሁ ዝም ብሎ የሚታለፍ ነገር የለም። ምክንያቱም ቀጣይነት ያለው ዘላቂነት ያለው ስራ መሰራትም ስላለበት እኛንም የማይመለከት ስራ ቢሆን ሌላ ባለሙያ ቢሰራው ሁሉ ያን ነገር ቅድሚያ ሳይስተካከለኛ አንሰራም ብለን ነው የምንለው፣ ምክንያቱም የእኛንም ስራ የሚያበላሽ ነገሮች ሊኖሩት ስለሚችሉ ማለት ነው። ለማንኛውም እንግዲህ ይህ ቤት ማሻላህ ያያችሁትን ይመስላል፣ እንግዲህ ፏ ብሏል። የሌሎቻቸውን ቤቶች እንግዲህ ቀለም የቀራቸው የሚቀባቡ ይሆናል፣ አምፖል እየተገጣጠሙ ያሉ ሙሉ ፊኒሽንጋቸው ሲያልቅ እንዲህ የማቀርበላቸው ነው የሚሆነው። ከዚህ በኋላ እንግዲህ በቅርብ የምትመለከቷቸው አምፖል የሚገጣጠሙ ቀለም የሚቀቡ ቤቶች ናቸው። ምክንያቱም ስለዚህ ከሰራሁላችሁ ትንሽ ቆይቷል። እስካሁን ቻክ ምናምን ሲሰሩ ማለት ነው። ከዚህ በኋላ ሳ ሙሉ ፊኒሽንጋቸው ያለቀ እንደዚህ ተቀባብተው አንፖላቸው ተገጣጥሞ ደግሞ የምናይ ነው የሚሆነው። እስከዛው በያላችሁበት ሰላማችሁ ይብዛልን። ቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ፣ ወሰላሙ አሌይኩም ወረህመቱላ ወበረካቱ።